ሰላም የምወዳችሁ ኢትዮጵያውያን ኤርትራውያን እንዴት ናቸው? እግዚአብሔር ይመስገን ደህና ነኝ። ዛሬ በጣም በቀላሉ እኔ እንደዚህ ቀጥ ያለውን ፀጉር ት እንግዲህ አሁን ይሄኔ ፀጉር በጣም ቀጥ ያለ ነው አይደል? ይሄንን እንዴት ነው አድርጌ ነው ፍሪዝ የምሰራው በቀላሉ። ምንም አይነት ነገር ሊቪንግ ኮንዲሽነርስ አላደርግበት። ምንም አይነት ነገር በቀማት ብቻ ቅባት ፀጉሬ ተቀባሁት። ቅባት ብቻ ነው አለቀ። ሌላ ነገር አላደረግበትም። እናንተ ከፈለጋችሁ ከመሃል ከመሃል ክፍላችሁ መስራት ትችላላችሁ፣ በጎን ማድረግ ትችላላችሁ፣ እንደዚህ እንደፈለጋችሁ። እስቲ እኔ ከጎን ልስራው ዛሬ ፍሪዜን ማለት ነው። ሞስ ኦፍ ዘ ታይም እኔ ከመሃል ነው የማደርገው። ለምን ከመሃልም ብትሰሩት ፍሪዙን ስትፈቱት ከዚህ ፀጉር ቀነስ አድርጋችሁ ወደዚህ ማድረግ በቃ ቀላል ነው። አሁን ይሄንን እንደዚህ ከፍዬ ክፍሉ ስትከፍት ማለት ነው፣ ትክክል መሆን አይጠበቅበትም። አሁን ከኋላ እኔ አይታየኝም አይደል? ምንም ችግር የለም። በቃ ክፍሉ በትክክል መሆን አይጠበቅበትም። ለፍሪዝ አይደል? ያ ዋናው ሚስጥሩ ያለው የፍሪዝ ሚስጥር ያለበት ቦታ ላይ አሳያችኋለሁ። እና በጣም ደግሞ አታቅጠኑት። በጣምም ሲቀጥን ፍሪዝ እንዴት ነው ቆንጆ አይመጣም። ከዛ ሹሩባ ይሰራለው ማለት ነው። ምን አይነት ሹሩባ? ሬጉላር ምንድን ነው የሚባለው? ጉንጉን ነው የሚባለው አይደል? ሬጉላር ጉንጉር ከዚሁ ጋር ጀምሩት። እሺ፣ እዛ ጋር መስታወት እያየው ስለመሰራ ነው። እሺ ቤተሰብ እንዲመቸ ማለት ነው እያለን እሺ። ስንሰራ ልብን እንዳታረጉት። በጣም ልብ እናርጋችሁ አትስሩ ፀጉራችሁን፣ እሺ፣ ከቆዳችሁ ላይ እኔም ጠበቅ ያለ ነው። ጠበቅ ይበል እንጂ ልብ እናርጋችሁ ስራችሁ እስከሚወጣ ድረስ ፀጉር ንቅልቅል ነው የሚለው ንቅልቅል። አንዳንድ ሹሩባ ይታችኋል። ይሄ አንድ ጊዜ ተሰርቼ ሹሩባ ልንገራችሁ፣ ነጩ ወጣ እዚህ ጋ ነጩ ራስ መታት ልሞት። ስፈታው ጸጉሬ ለካ ያነጩ ስሩ ነውና ውልቅ ነው ያለው። በፍጹም ፀጉራችሁን ድብን አድርጋችሁ አትሰሩ። በተቻላችሁ መጠን ሹሩባ ስሰሩ እራሳችሁ ስሩት። እኔ መቼም ሹሩባ ቁጥርጥር፣ ቆይ ለሚቀጥለው ሰራላችኋለሁ እንዴት ቀላል እንደሆነ በራሳችሁ እጅ እ ቆይ ሁሉንም ሹሩባ ሰርቼ ልምጣ። ነገሽ፣ በዚሁ እቺ እናሳያችሁ። ቆይ ሹሩባዬን በሙሉ ልጨርሰውና ቪዲዮ እንዳይረዝም መጣሁ። አተ ሴም ታይም ላይክ ሼር እያደረጋችሁ ጠብቀኝ። ያው ቤተሰብ እንግዲህ ልብ ብላችኋል። ጫፍ ጫፉን አያችሁት? እስከ መጨረሻው አልጨረስኩትም። ትንሽ ትንሽ ትንሽ አስቀርቻለሁ። ይሄ በዚህም በዚህም ሁሉንም ማለት ነው። በዚህ ጋር አንቱ በዚህ በኩል ፎር በዚህ በኩል ፋይፍ ነው የሰራሁት። ለምን የወድኛው ሳይድ ብዙ ስለሆነ የዚኛው ሳይድ ደግሞ እንደዚህ ማጆሪቲ ወይም ወደዚህ ስለመጣ ዝም ብሎ የግዴታ ቁጥሩም ከኔ እኩል መሆን የለበትም። እናንተ በምትፈልጉት መልኩ። ዋናው ዋናው ግን ይሄ ነው። ለምን ፍሪዙ ሲፈታ ጫፉ ከሾለ አያምር። ስለዚህ ትንሽ ትንሽ ጫፉ ላይ ትተውና የእኔ አይነት መጠቅለያ ካላችሁ አላችሁ፣ ከሌላችሁ ደግሞ ይኒ መጠቅለያ ትላልጧል። በጣም ትንንሹን ሌላ ሳረሳ የምነግራችሁ፣ ይሄ የጥቁር አዝሙድና የቅርንፉድ ለቆዳችን በቅድም የሰራ ነው። ከፈለጋችሁ አሁን እንደዚህ እንዳለ ስፕሬ ማድረግ ትችላላችሁ፣ ቆዳ ቆዳችሁ ላይ በትንሹ እንደ እንደ ቅባት ያህል እንደ ፈሳሽ ቅባት ያህል ከፈለጋችሁ፣ ካልፈለጋችሁም። እኔ አሁን ትናንት ስላደረኩኝ ዛሬ አላረግም ማለት ነው። ኤቭሪ አዘርዴ ስለሆነ በሽሩባም ላይ ይቻላል ለማለት ነው። አሁን እቺን ጫፏን እናረጋለሁ እንደዚችን፣ ታክ ውሃ ቲኒ ጥይ በእጃችሁ አያችሁ። ታረ እንድች እጃችሁን እንደመታጠብ ያህል አራርሱት። ይሄ ዋና ወሳኙ፣ ወሳኙ ከፈለጋችሁ ደግሞ እዚህ ላይ እንደዚህ አርጋችሁ ውሃ እዚህ ላይ ማስነካትም ትችላላችሁ፣ እንደሚመቻችሁ እናንተ። ከዛ ኦፍ ሳላሳያችሁ ከጫፏ ጀምሮ ከጫፏ ጀምሮ ጠቅልሉት። እንደዚህ እንደዚህ ጠቅልሉት። አያችሁት አይደል? አሁንም እጄን እንደ መታጠብ ያህል ነው፣ ውሃው ማለት ነው። በተለይ እቺ ሲፈታ እውነቱን ለመናገር አያምር አያምርም። ውሃ ካልነካው እና ካልተጠቀለለ ይሾላል ከሾለ በጣም የሚያስጠላ ፍሪዝ ነው የሚሆነው። በጣም የሚያስጠላ እኔ ፍሪዝ አለለውም። እንደውም ጫፍጫፉ ሲሾል በጣም ነው የሚደብረው። ሁሉንም እጠቀልለዋለው እንደዚህ፣ በዚህ መልኩ ከዛ ስጨርስ መጣው ይሄ ሁላችሁ ጨረስኩ፣ ጠቅብዬ ማለት ነው አይደለም። አሁን ምንም ነገር የምነካካው ነገር የለም እኔ ጋር። ማታ ነው ነገ እንገናኛለን። አብረን እያየን እንፈተዋለን። በጣም ቀላል ምንም ነገር ፀጉራችሁ ላይ ሳታስነኩ እንዴት እንደሚያምር ቅባት ብቻ ቅባት የምትቀቡትን ማንኛውም አይነት ቅባት አለቀ። ፍሪዙ እንዴት እንደሚያምር ነገ ታዩታላችሁ። እስከ ነገ እስከምንገናኝ ላይክ፣ ሺር እና ሰብስክራይብ ማድረግ አትርሱ። ቤተሰብ አሁንም ስልሳ ፐርሰንት ቤተሰቦቼ ሰብስክራይብ አላረጋችሁኝም። ወዳችኋለሁ። ፕሊስ ሰብስክራይብ አርኩት። እሺ ጀስት ሰብስክራይብ። ይሄው ቤተሰብ፣ አንድ ቀን ያሳደርኩት ዋናው ምክንያት የተቀለልንበት እቺ ናት። እቺ ጫፏ ዋናው ምክንያት እንዳይሾልብን አንድ ቀን ያሳደርኩት በቂው ነው። ፍሪዝ ያለመደ ፀጉር ከሆነ ሁለት ቀን ብታሳድሩት ፍሪዝ እስከሚለ ፍሪዞን እስከሚለምድ ድረስ ምንም ችግር የለም ማለት ነው። እስቲ ከዛ ይሄንን እንፍታ። ስትፈቱ ከዚህ ከመሃል እንደዚህ እንዳትቆጥቱት አደራ፣ ከጫፉ እሺ፣ ቀስ ብላችሁ ከዚህ ከስር ጀምራችሁ እንትን እንዳይል ማለት ነው። እንደዚህ ስትፈቱት እዩት፣ አያችሁ፣ እንዳለ ጠቅልሉን ታገኙታላችሁ ማለት ነው። ቆይ እስቲ ቪዲዮ የረዝመባችሁ ይሁን ፈትቼ ልምጣ፣ ለፀጉራችንም ስንል ማለት ነው። ለከርሊው ለፍሪዙ ሳይሆን ለፀጉራችንም እያመናጨቅን ፀጉራችንን አነፍታው፣ እሺ። እኔ ቀስቀስ እያልኩኝ ሁሉንም በዚህ መልኩ ፈትቼው መጣሁ። ላይክ የሚሉትን ነገር ላይክ፣ ሼር፣ ሰብስክራይብ። እሺ እያንዳንዷን ስፈታት ሹሩባዋን አያችሁት ጥቅልሉን እንዳለ ታገኙታላችሁ። እያንዳንዱን እንደዚህ ስትፈቱት ማለት ነው። እዩ፣ ምንድን ነው የሚባለው? ፍሪዙን ማለት ነው፣ ጥቅልሉ ማለት ሁሉንም ፈትቸው መጣው። ይሄ ሁለቱ ሹሩባ ነው፣ ብዛቱን ይዩት። ፈታሁት ሁሉንም ማለት ነው። ይሁት የኋላውን፣ ሙልት ያለ ፀጉራችሁን ተንከባከቡት። የመላችሁ ለምንም ለምንም ፍሪዝ ሲደረግ፣ በተለይ ቁመት ሳይሆን የሚያስፈልገው ብዛት ነው። አያችሁት አይደል? አጭር ሆና ራሱ ሙልት ካለ በቃ ፍሪዝ ያምራል። እንደፈለጋችሁት ብታደርጉት ማለት ነው። ብትፈልጉ ከዚህ በመሃል፣ ብትፈልጉ ከዚህ ጋር በመሃል ብታደርጉት ትችላላችሁ። ማሉን ከፍላችሁ እንደዚህ አያችሁት። በፈለካ ብትፈልጉ ደግሞ እንደዚህ ወደዚህ ነገር እንደዚህ አሲዛችሁ ይሄንን እንደዚህ እንደፈለጋችሁ ስታይሏን አቀየር ለማድረግ ማለት ነው። እንዴች ነገር በፀጉር ሚያጃዝ ጋር እንደዚህ አሲዛችሁ እቺ እንደዚህ እኔ እንደውም ምን ወደው እንደዚህ እንደዚህ ሁሉንም እንደዚህ ነገር አድርጌ በአንድ ፊት ነገር እንደዚህ ነገር በጣም ደስ ይለኛል፣ እንደዚህ ወደዋለሁ ይህንን ስታይል በጣም በጣም ቀላል። እንዲ ነገር ከፈለጋችሁ ደግሞ ከስች ጋር እንደ ስች ነገር አድርጋችሁ በርከት ያለውን ይሄንን እዚህ ላይ ይህም ራሱ በጣም ነው የሚያምርም ደስ አደ ፍሪዝ እኮ ለብዙ ነገር ይመቻል። በቃ አያምርም እንደዚህ ራሱ በቃ አሪፍ ስታይል እንደገና ዋናው አልኳችሁ ዋናው ጫፉ ነው። በቃ ፍሪዝ ይሄማ ስለሚሰራ ራሱ እንደ ፍሪዝ ይመጣልናል። ይዚ ነው። ፍሪዝ እኮ የማያምር እኮ ጫፉ ሲሾል ነው። በዛ ላይ ደግሞ ጫፉ ጸጉራችሁ በጣም የተበላሸ መንታ፣ ይሄ መንታ አይደለም የሚባለው መንታ የሆነባችሁ ጫፉ፣ ፕሊዝ ቁረጡት፣ አትሰስቱ። ፀጉር በተቆረጠ ቁጥር ነው የሚያድገው። አትሰስቱ፣ ቁረጡት። አለሰ አያምርም። እየሾለ ለምንም አያምርም። ኢቨን ስትሬት ብትሰሩት ኢቨን ፍሪዝ ብታደርጉት አያምርም። እና እንደገና ደግሞ እዚህ ጋር ደግሞ እንደዚህ እንትን አስራችሁ እስር አድርጋችሁበት እንደዚህ ብትለቁት በጣም ነው የሚያምረው። በቃ ምንም የሚያስጠላ ነገር የለውም። ፍሪዝ ግልግል ነው። ማታ ምንድን ነው የምታደርጊው? በርኝን ይሄንን እንደዚሁ እንዳለ እንደዚህ ነገር አድርግና ጥልቅ የሚለውን የሌሊት ሻሽ የሚመስለው ኮፍያ ነገር አለ ጥልቅ አድርጌ እተኛለው። ጠዋት ስነሳ ደግሞ በእጄ እንድች እንድች እንድች አድርግና ለአንድ ሳምንት ግልግል ነው። በቃ ለአንድ ሳምንት ጥሩ ትሪት ስለማደረገው አይነቃቀልም፣ አይደርቅም፣ አይሰባበርም። እዚህ ላይ ግን ሊቪንግ ኮንዲሽነር ምናምን ምናምን ቢኖረው እመኑ የፀጉራችሁ ስብርብር እንክትክት ነው የሚለው። ለምን ሁሉ ነገር ትንሽ ኬሚካል ይኖረዋል። በጤናው አይደለም። እንደዛ ድርቅ ድርቅ ድርቅ የሚያደርገው ማለት ነው። ይሄ ግን ሳይደራርቅ በቅባት ብቻ ቅባት ብቻ ነው። አይታችኋል አይደል? አጥቤ ቅባት ነበር የተቀባሁት። የተቀባሁትን የተታጠብኩትን ሹሩባ ሲሰራ አይታችኋል። በቃ ይሄ ነው አለቀ። የፍሪዝ አሰራር ሚስጥር የለውም፣ እመኑኝ ምንም ሚስጥር የለውም። አንዳንድ ጊዜ እንደውም እኔ ወደ አራት ቀን አምስት ቀን ሲሆነው ጨፍረር ነገር ሲልብኝ ይሄንን እንደዚህ ነገር አደርግና እዩ። እንደዚህ ነገር አደርግና እዚህ ጋር አንድ ለፀጉር መያዣ ያሳያል ለለውጥ ያህልልና እንደዚህ እዚህ ጋር ለፀጉር መያዣ እዚህ ያደርግና ለፀጉር መያዣ አደርግና ከፊቴ ላይ ጨፍረር ነገር ሲልብኝ ሲቆይ ማለት ነው። እየቆየ ሲል ግን ያምራል እንትን ፍሪዝ እየቆየ ሲሄድ ያምራል። ግን እኔ ለምንድን ነው እንደዚህ ማደርገው? የኔ ፀጉር ብዙ አይደል እያደር እያደር ደግሞ የባሰ ይነፋ ይነፋ ና እንዲ ነው የሚቆለልብኝ ከዛ እኔ እንደዚህ ፀጉራችሁ እንደኔ ይበዛባችሁ ከዚችጋና ከዚችጋሁ እንዳሴ ያስጉት በፀጉር መያዣ ቅን ስታደረጉትና በቃ እንደዚህ ሚሄድ አያስጠላም አይደል? በቃ አንዳንዴ ለለውጥ ያህል እንድታረጉት ያህል ነው። ቤተሰብ እንግዲህ ፍሪዝ ሚስጥር የለው ምንም ሚስጥር የለው። ዘሞኔ ሚስጥሩ ጫፉ ነው። ጫፉ ከሾለ በቃ ፍሪዝ አይደለም። ይኸው እዩት፣ ምንም ነገር ጫፉ ላይ የሾለ ነገር የለም። ይሄው ነው ለዛሬ ያዘጋጀሁላችሁ የፍሪዝ አሰራር። እንግዲህ እንደምትጠቀሙበት ባለሙሉ ተስፋ ነኝ። ፀጉራችሁን ጥሩ ትሬት እያደረጋችሁ አብዙት። ሲበዛ ኤኒቲንግ ፍሪዝ የሚሆን ስትሬትን ብታረጉት ኤኒ ካይንድ ኦፍ ስታይል ፀጉሩ ሲበዛ ነው የሚያምረው አይደል እና ሲበዛና ሲወፍር ዛላው ጤነኛ ሲሆን ማለት ነው፣ ቆዳው ጤነኛ ሲሆን። እኔ እንደዚህ ፍሪዝ እያለ ይሄንን የሰራሁትን በባለፈው አይታችሁታል። እንደዚህ ራሱ እያለ ክፍል ክፍል ክፍል ክፍል እያደረኩ ስፕሬ ነፋ ነፋ በየሁለት ቀን አደርግበታለሁ። ፐርፌክት ነው። እሺ ተጠቀሙበት። በሚቀጥለው ደግሞ ሌላ ነገር ይዤላችሁ እስከምመጣ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። ወዳችኋለሁ።